አው የኔ ውድ ብር ሰብስበናል እየሰበሰብን እንገኛለን እና የሰርጉ ወጪ እንግዲህ ወደ አራት ሚሊዮን ተጠግተዋል ስለዚህ እነሱ ጋር ያለው እጃቸው ላይ አንድ ሚሊዮን ነው ስለዚህ ሶስት ሚሊዮን ያስፈልጋቸዋል እናንተም እንድትተባበሩን በአክብሮትን ጠይቃለ ምን ችግር አለው የወገን ደራሽ ወገን ነውና በሚለው ማለት ነው ውድ ቤተሰቦች እንዴት ዋላችሁ ልኝ ደህና ዋላችሁ ከኛ ጋር ሁሉ ሰላም ነው ላይክ ሸር ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ በመጀመሪያ ኤልድዬ እንኳን ደስ አለሽ ወልደሽ ለመሳ በቅተሻል እንኳን ለ ሁለት ተገላገልሽ ነው የሚባለው። እናንተ እኔ አራስ ማናገር አልችልበትም ማለት ነው። ለማንኛውም ኤልዱዬ እንኳን ደሳለች ወልደች ለመሳም ያብቃች ለማለት አልፋለች ማለት ነው። በቀጣይ ደረጃ ደግሞ አብርሽና ሩታ ወልዳችሁ ለመሳም ያብቃችሁ። ልክ የኤልዱ ምንድ ነው የኤልዱ እንትን የእናንተ ይድረሳችሁ ለማለት ወዳለው አብርሽ እንግዲህ እኛም እንውለድ እያለ ነበር። አንተ ቀፋ የማታመጣብን ነገር የለም። እኔ እውነት ለመናገር ሰላም ሰላም ሰላም ሰላም የሚለው ነገርና በመቀጠል ደግሞ አንዳንድ ነገራቶች የሚያስ ያልተሰቁ ነገራቶች ጣል ጣል ሲያደርግ ልጁ ይመቸኛል፣ ያስቃል ማለት ነው። እና በዛ በዛ አደንቅ አለው አብርሻችን። ሌላ ደግሞ የሆነ ልጅ ዩቱብ ቻናል ከፍቶ እንግዲህ አሳድጉት እባካችሁ፣ ሰብስክራይብ አድርጉት፣ ሀ ሰብስክራይብ አስገቡልኝ ሲል ነበረ። የእኛ ጀግና ከነ ሚስጥህ ቆፍጣና ጎበዞች ጀግኖች የኔማሮች እደጉ፣ ተመንደጉ፣ ውለዱ፣ ክበዱ። በመቀጠል ደግሞ ከራሳቸው አልፋቸው ለሌላኛው ሰው ስለምትጠቅሙ ከፈጣሪም ደግሞ የበለጠ የበለጠ ደረጃ እያደርሳችሁ ጥሩ ነገራቶች ጥሩ ነገራችሁ እንጂ ክፉ ነገራችሁ አያሳየን አያሰማን ለማለት እወዳለሁ። በሶስተኛው እንግዲህ ወደዚህኛው ልመለስና ሌላ ምን አለ? ምንም የለም። ሙቢና ሄሉ እንግዲህ መጥተዋል። አብረው ከዚህ በኋላ አንድ ቤት ውስጥ ተከራይተው ሊኖሩ ወስነዋል ማለት ነው። ይሄም አንድ የምስራች ነው። ደስ ይላል። በመቀጠል ደግሞ ሩታና አብርሽና ሙቢ አብረው ይመጣሉ ማለት ነው። ከዚህ በኋላ ማለት ነው፣ ይመጣል ይመጡለናል። በነገራችን ላይ እንመጣለን ተብለዋል ማለት ነው። ወንድ ቤተሰቦቼ፣ ሌላ ደግሞ ጉርብ ከፍተው ብር እየሰበሰቡ ነው። አብርሽ ብር ብለዋል፣ እርዱኝ ብለዋል። በትላንት ነው ቪዲዮ የሚል ነገር አለ። አዎ ሰምታችሁታል አይደል? ሲል ብር እርዱኝ፣ እባካችሁ እጥረት አለብኝ እና ሰርግ መሰረግ አልችልም። ሩታ ደግሞ ድል ያለ ሰርግ ትፈልጋለች። እኔ ድል ያለ ሰርግ እፈልጋለሁ፣ ነገር ግን መሰረግ አልችልም ብሎ ያው ተናግረዋል። ሰምታችኋል በጆሯችሁ ማለት ነው። እኔ ብቻ ጆሮ የድፍን ይድፍን ያለው ያልሰማሁት፣ እና እኛም የግሬ ሲ ፋሚሊ በት ጠቅላላ የሰማ አይመስለኝም። አልሰማችሁም። እኔም አልሰማሁም። ይቅርታ። እና ለማንኛውም ጉርፕ ከፍተው ብር እያዋጡ ነው። ስለዚህ እነዚህ በጎች እያሉን እንገኛለን በ እኔ እውነት ለመናገር ቪዲዮ እስከ መጨረሻ አላህ ይቅር ይበለኝና፣ ና እስከ መጨረሻ ቁጭ ብዬ አዛን ብለዋል፣ ይሻ ከዛ በኋላ እየሳኩኝ እየገለፈጥኩ የነሱ ቪዲዮ እያዳመጥኩ ወንድ ልጅም አለበት። እሱ ራሱ ያለ ነበር፣ አንተ ዝፍጥ ማለት ነው። ወንድ ልጅ ደግሞ ከሴት ጋር ተቀላቅሎ ሴት በምትውልበት ቦታ ውሎ እኝ ይላል እንዴ? አፉን ይከፍታል እንዴ? ጽድት ይሉ እንዲ፣ ከሚስቱ ጋር ሲያወራ ራሱ እኮ አይዝረከረኩም። ወንድ ልጅ ቆፍጠን ሲል ነው የሚያምርበት እንጂ ይህን ከሴት ጋር አዎ፣ እንደዛ ይበላ። አፈሪ ብሎ አፈሪ ያስበላቸው እንደዚህ ድፍት ያደርጋቸው እንዲህ ያደርጋቸው። እውነታችሁን ነው። እኛ እናንተ ረግማቸውን ልንረግም ሲጀመር ብር ያዋጣለ ወይ? አዎ አሁን ወደ አራት ሚሊዮን ነው የሚያስፈልገው ስለዚህ ሶስት ሚሊዮን ብር ያስፈልጋል። ተባበሩን እባካችሁ። ሌላኛው ደግሞ አብርሽና ሩታ ፍቅር አብረው ሊመጡ ነው። እሺ አብረው ለሚመጡ ልጆች ወደ ዱባይ ይመጣሉ። ሰላም ናቸው። አብረው ይበላሉ፣ አብረው ይጠጣሉ። በዛ ላይ ደግሞ አንድ አካባቢ ነው ተከራይተው የሚኖሩት። እሺ እናንተ ስድብ ምን የሚሉት ነው? አብረሽ እውነት ለመናገር እርዱኛ አለ እንዴ? ተባበሩኛ አለ እንዴ? ምንድን ነው ያለው? ሰርጋችኑ ብሎ ነው የፖሰደው የነበረው። እናንተ ግን ጉሩፕ ከፍተዋል። በጎቹ አላችሁ። ጉሩፕ ላይ ደግሞ እኔ ራሱ አለሁ። ለዛውም ይሄ ሶራ ዘሀበሻ የሚባለው ልጅ የከፈተው ጉሩፕ ላይ ያለው እሱ ጋር ደግሞ የዩቱብ ሊንክ ብቻ ነው የሚጫንበት እንጂ አንድ የሚጽፍ የለም ሪከርድ የሚያደርግ የለም። እነዚህ ሁሉም ቁጥብ ያለ ሴት ነው። ቆንድ ቆጥብ በቃ ጥንቅቅ ያለች የትናንት እዛ ግሩፕ ውስጥ ያለችው ማለቴ፣ የሚዝረከረክ የለም ሪከርድ የሚያደርግ እንኳን ገንዘብ ሊያወጣ ይቅርና ሪከርድ ራሱ አያደርጉም። ጀግኖች ናችሁ፣ ሳላደንቃችሁ አላልፍም። ማን አለ ማን የሌለ ብዙ ሰው አለ። ቢኖረ ራሱ ምንም ነገራቸው፣ ጫጫታቸው፣ ምንም ነገራቸው የማይሰማ ሴቶች ናቸው ያሉት። እናም ብር እያዋጡ ነው ተብሎ እንግዲህ ስም ተሰይመናል። እላችኋለሁ ውድ ቤተሰቦቼ። እኔ ደግሞ አው እንዲያውም ግሩፕ ውስጥ ለዚች ልጅ አድርሱልኝና፣ ግሩፕ ውስጥ እባክሽ እኔንም ክተሽ ይኸው እዚህ አገር ንቅል ብያለሁ፣ በጣም ብያለሁ፣ ተዘፍዝፍ ያለው። ስለዚህ ምናልባት ግማሽ ራሱ ብካፈል ብበላ ብወጥ ማለት ነው ወደ ኢትዮጵያ ገባለሁ ብዬ ያስባለሁ። እና ወስደሽ ክተችኝ። እናንተም ያወጣችሁ ከሆነ ያው ፍቅር ልትመጣ ነው። በነገራችን ላያዋጡላት ና እናንተም እያዋጣችሁ ከሆነ ባካችሁ እንድትረዱኝ በክብሮች ጠይቃችኋለሁ። አው ስተፍሩላ ሊለዝም ችግር ምንድን ነው ቸግሮኛል እርዱኝ በሚለውን እንውሰደው እና ማለት ነው። እና ለማንኛውም ብር የሚያዋጣም የለም እርዳታም አልጠየቁም። እንኳን እርዳታ ሊጠየቁ ይኸው ይለሰው ዩትብ ቻናል ገፍተው እንግዲህ ሰርፕራይዝ ሰርፕራይዝ አደለም፣ ያን በቀነ ሰርፕራይዝ ወይም ደግሞ እንደ እርዳታ ቆጠሮት እና እያሳደጉ ይገኛለሁ። የእኛ ጀግኖች፣ የእኛ ይበገሬዎች እጀማትሰጡ እኔ እኔ እኔ ማለት ማለት ነው ውድ ቤተሰቦች፣ ከትላንት ወላ ትላንትና እንግዲህ ሰርጋችን የዚህ ቀን ነው ሲባለ ራሱ ልቤ እንድትርትር እንዳለ ለምን እንደሆነ ታውቃላችሁ። አመት ሙሉ ሲሰደቡ ስለነበሩ በተለይ ደግሞ ሩታ ስትረገጥ ስለነበረች ሴትም ከመሆኑ አንጻር ብዙ ነገር ስትባል ስለነበረ ማለት ነው። በቃ ይሆናል ደስታ ስሜት ነው የተሰማኝ። ሲቀጥል ደግሞ በቃ ታሳዝነኛለች። ከዛ በፊት ብዙ ነገር እየተባለች ስለነበረ ያሁሉ ሁሉ ተቋቁማ ዛሬ ላይ ስለደረሰች እኔ በጣም ደስ ብሎኛልና አብርሽ እንኳን ወንድ ነው የፈለገ ነገር ቢባልም ክል አይደለም ማለት ነው። ስለዚህ አይበገሬዎቹ እንደሆነ ብር ለመኑ ተባሉ አልተባሉ ያናክል አያሳስባቸው ማለት ነው ውድ ቤተሰቦቼ። በቀጣይ ደግሞ ወልደው ስመው ያው አቅፈው እንደሚመጡ ተስፋ ያደርጋሉ። አቅፎም ይመጣሉ። እና የእናንተ ብዙ እላፊ ቃላት መጠቀሙ አግባብ አደለም ለማለት እወዳለሁ ማለት ነው። እናንተ ለፍላፊ ያደረጋችሁ ተቁጭ ያደረጋችሁኝ እንዴ! ምን አለበት አሁን ጥሩ ነገር ይዛችሁ መጣችሁ ብናወራ ወይም ደግሞ ብንጨዋወ ሰው እርስ በራሳችሁ ብትዋደዱ ማለት ነው። እና አደራችሁ ቲክቶክ ሰፈር ደግሞ ወስታችሁ እንዳትሰድቡኝ፣ አደራ እንዳትሰዱ አደራ። የተባለ ሰው አደራውን አይበላም አይደለም። እና እኔ አልሰደብኳችሁም። ስለዚህ እርዳታ ያስፈልጋል። የእርዳታ ግሩፕ ላይ እኔም ክተቱኝ፣ እንድ እርዳታ እፈልጋለሁ ማለት ነው። መቼም ታማለች ብላችሁ የፈለጋችሁትን ነገር በሉና እርዱኝ። አዎ እርዱኝ፣ እውነቴን ነው የምላችሁ እና

እንዴ ኤልዱ ቤት ወስዶ ነይ እንውለድ እኔ ናቸው ያላት። እሺ እዛ ወስዶ ደግሞ ልጁ ጋር ወስዶ ደግሞ ነይ እስከሱ ጋር ቁጭ በይ ምግብ ስጭው አላት። ምግብ ስጭው ብሎ እልም አለ። አንተ፣ ልጅቷ ትኖሩበት ትኖሩበት እንጂ ሰርግ ደረሰ ሲባል ቅጥነታችሁ አታሳዩን እንጂ ወፈር፣ ጀግን፣ ቆፍጠን በሉና ውፍረታችሁን ማለቴ፣ ማለት ቀጭን እንዳትሆኑ። በሱፉ አብርሽ፣ በሱፉን ቀጭን እንዳትሆን፣ ሩታ ደግሞ በቤለዋ ማለት ነው። መቼም ምንም ስፎ እንጂ አትለብሱ፣ ምን አትለብሱ፣ በሰርጋችሁ ቀን ላ በሰርግ ቀን ሳይሆን በቀለበት ቀን፣ እናንተ ውድ ቤተሰቦቼ ማለት ነው በኦርቶዶክስ ቀለበትን የቀለበት ፕሮግራም ማካሄድ አይቻልም አሉ፣ ማለት ነው እያሉ ነው። ብዙ ልጆች እውነት ለመናገር ኦርቶዶክሶች በውስጡ መስመር ሲመልሱልኝ አይቻልም። እንዴት ነው የሚያደርጉት? ይሄ ውሸት ካልሆነ በስተቀር እያሉ ነው። ኧረ በህግ አምላክ ቤተሰብ ያወቀው ነገር ነው። ተውኝ፣ በቃ ተፋቱኝ። እውነቴ ነው የምላችሁ። እውነት ነው እውነት ነው፣ በቃ